ሰላም ሰላም ሰላም ሰላም ቤተሰቦቻችን፣ እንግዲህ እመቤቴ ድንግል ማርያም መስቀል አደባባይ አገቢም ተብለን እየተመለስን ነው። እናታችንን ይዘን እኛም ወደ ቤታችን እንመለሳለን። መልካም አውደ ዓመት፣ መልካም የመስቀል በዓሉ ይምላችሁ። ያው እንግዲህ ቤተሰቦቼ፣ እናቴ ድንግል ማርያምን ታማልዳለች። እናቴ አማላጅ ነች። እኛ ደግሞ እንግዲህ እመቤቴን ጥለን አንገባም፣ ይዘን እንመለሳለን።

መናፍቅ ቤት ውስጥ ተሰብስባችሁ መቤቴን ያስከለክላችሁ።